ለካ ቤተሰብ ዳኒ ቁም ነገረኛ ሰው ነው። የምረ ነው፣ ሁላችሁ በጣም ያደነቁ ዛሬ ማለት ነው። ይሄ ማሰቡ ራሱ ትልቅ ነገር ነው። ገባችሁ? አብርሽ ና ሩታም እንኳን ባይቀበሉ ይሄ ራሱ ማሰቡ ትልቅ ነገር ነው። እንደዚህ የሚያስብ ሰው አይምስልኝም ነበር ዳኒ ማለት ነው። የሚገርማቸው ነገር በጣም ደስ ስላልኝ ነው። ለማንኛው፣ ደስ ስላል ጎድኝነት ከዚህ ይጀምራል ለማለት ፈልጌ ነው። ሰላም ሰላም፣ ጤና ይስጥልኝ። ጎድና እየተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? የኔ ደህና ነኝ። እግዚአብሔር መስገን ሁድ ቤተሰቦች አረባካችሁ ባቻላችሁ ስቲ ሸር አድርጉልኝ። የምር አበረታቱኝ፣ እስኪ አበረታቱኝ። ቻናልን እስኪ ከቦታ አንቀሳቀሱልኝ ማለት ነው። በቅንነት የምር ሰብስክራይብ አድርጉኝ፣ ሽርም አድርጉልኝ ማለት ነው። ለማንኛውም ቤተሰብ ዛሬ ደስ ስላለኝ መጥቼላችኋለሁ ማለት ነው። ሩታና አብርሽ እንግዲህ በዳኒ ቤት ዛሬ አራቱም ተገናኝቶ ነበረ። ዳኒ እንግዲህ ምርጥ ስጦታ ነው ለሩታና ለአብርሽ እንግዲህ የዱባይ ትኬት። እኔ ይችላችኋሉ የእናንተ ጓደኝነት ይበልጥልኛል። ከልብ ይቅርታ ተጠይቀናል እንኳኒ ወደ ዱባይ ባልሄድ ቃል ግቡልኝ። ለእናንተ ስጦታዬ ልስጣችሁ ጊፍት ለእናንተ ልስጣችሁ ማለት ሄየው ትኬት ነው ማለት ነው። እና አብርሽ እና ሩታ ደግሞ አንቴ መሄድ አለበ፣ አይከብዶ። አንቴ ከሌለ ደስ አይሉም። ለእኛ የምትሰጣ ቦታ ለራስ አድርጋ ኬኛ ጋር ብታሳልፍ ደስ ይለናል ምናምን አለው። አብርሽና ሩታ ማለት ነው እና የምር ዳኒም በጣም ነው ያደነኩ ኦነን ለመናገር፣ ይህ ራሱ ማሰብ እኮ ትልቅነት ነው። ኦነን ለመናገር ትልቅ ነገር ነው። እንኳን ባይሰጠው ይሄ ራሱ ማሰቡ ጥሩ ነው ብዬ ነው ማምነው ማለት ነው። ለምን በመጥፎ በጥሩም ብዙ ነገር ነው ያሳልፉ ማለት ነው ሁነን ለመናገር ማለት ነው እና ጎደኝነታችሁ ከዚህ ይጀምራል ብዬ ነው። ቤተሰብ በጣም ደስ ስላለኝ ነው። በእውነት ደስ ነው ያለኝ ማለት ነው እና ዳኒ ዋው ብዬ ያለው እውነት፣ ይሄ ራሱ ማሰቡ ትልቅ ነገር ነው ብዬ ነው ማስበው። ሩትና ርሽን በጣም እኔ ደስ አላቸው። በእርግጥ ማለት በመጨረሻ እንግዲህ ጽግም ዳኒ ከሌለ ደስ አይልም። ዳኒ መሄድ አለበት። እኔ ሁሉም ነገ ወጮ ምናምን እኔ ችላሃለሁ መሄድ አለበ ምናምን እያለች ነበረ። ዳኔ እንግዲህ ቃል ገብቷል ሄዳለሁ እያል ነበረ እንግዲህ ቃል ቃል ገብተዋል ማለት ነው እና አብርሽና ሩታም ደግሞ እዛ መገኘት ሞ አለበ መሄድ አለበ ምናምን እያሉ ነበረ አብርሽ እንኳን ማለት ነው እና ዳኒ ማለት እዚህ እንዳይቀሩ አይፈልግም፣ ሁሉም ማለት ነው። ለመናገር ደስ ይላል ጓደኝነት ከዚህ ይጀምራል ማለት ነው እና በጣም ጥሩ ሀሳብ ነው። ዳኒም ፈዋ ብትን ብል ደስ ይላል ሁነን ለመናገር ራሱ እንኳ ባይሰጠው እራሱ ይሄ ጊፍት መስጠቱ ይህ ራሱ ማሰቡ እኮ እንኳን ባይሰጠው ይሄ ማሰቡ በቂ ነው ብዬ ነው የማምነው። ምክንያቱ አሁን እኮ ለካ እናንተ ግን እናንተ ዩቱብ ስለምሰሩ በአንድ ቪዲዮ ብዙ ገንዘብ ስለምታገኙ ችግር የለውም ምንም አይመስላችሁ ወጪ ብታወጡ። አሁን በአንድ ቪዲዮ ነው ወጪ የምታገኙ። እውነት ለመናገር በቃ እናንተ ናችሁ በቃ ሁሉም ነገር የምትችሉ መስራት የምትችሉ ጀግኖች ናቸው፣ እውነት ለመናገር በአንድ ቪዲዮ ሰርታችሁ የምታገኙ ነገር ነው እና መቶ እንግዲህ አስባችኋል። በጣም ትኬቱ እንዴት ነው ወደ ዱባይ ለመሄድ በዚህ ልክ እንደዚህ ትኬት ተወደደ፣ በቃ ሚገርም ነው። የዛሬ ወይም የዛሬ አመት እስከ ሶስት ሁለት መቶ ምናምን ሺ ይመጣል ማለት ነው። አስባችኋል፣ ይገርማል። በቃ ኢትዮጵያ በቃ ኑሮ ተወደዋል ማለት ነው በዚህ ልክ መቶ በምሳሌ መቶ አንድ መቶ ስልሳ ሺህ በኢትዮጵያ ምንም የማይሰራው ማለት ነው ግን ለትኬት ይሆናል ማለት ነው እና እና በአሁኑ ሰዓት ላይ በኛ ብርራ ለመናገር ይገርማል ብቻ ለእነሱ መቶ ስልሳ ብር ሁለት መቶ ሺ እንኳን ቢያወጡ ምንም አይመስላቸው ምክንያቱ ሰርቶ ስለሚያገኙ በዩቱብ ማለት ነው እና እና ዳኒ ጥሩ ሀሳብ ነው ከታሪ ደግሞ አንተም ጨርሶ ይህ ማሪክ ለማለት እፈልጋለሁ። ሩታና አብርሽ እንግዲህ በጣም ደስ አለኝ ሆኖ ለመናገር የእውነት እነሱ ደስተም በዚህ ሁኔታ ስላየኋቸው በጣም ደስ አለኝ ሆኖ ለመናገር እነሱም ተደስተው ሆኖ ለመናገር። ስለዚህ ዳኒ መሄድ አለበት፣ አንተ ከሌለ ደስ አይሉም። መሄድ አለበት ስሉ ነበረ። በመጨረሻ በቃ ይሄዳሉ ዳንሻ ማለት ነው። እና እና ደስ ትላለች ጌታ ደስ ትላላችሁ ማለት። በመልካም ነገር ብትመጡ ጥሩ ነው። ሁሉም እኮ ይቀበላችኋል፣ ግን ብዙ ነገር ተፈጥሯል። ዳኒም ደግሞ ሁሉ በፊት እያደረገ ጥፋት ነው አውቆ ራሱ ጥፋት እንዳጠፋው በደንብ አውቆ ይቅር መጠየቁ ትልቅነት ነው። ብዙ ነገር